ሰላም ጤና ይስጥልኝ፣ የተከበራችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ቆያችሁ? ለዕለት ሮብ ያዘጋጀናቸው አዳዲስ እና ትኩስ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። ህወሓቶች የምርጫ ቦርድን ጨምሮ የኢትዮጵያን ህግ እንዲያከብሩ አሜሪካ አስጠነቀቀች። በትግራይ ክልል ሽሬ ላይ ተፈናቃዮችን ለመጎብኘት የሄዱት የአሜሪካ አምባሳደር በኢትዮጵያ ኤርቪን ማሲንጋ በምርጫ ቦርድ እውቅናው ከተሰረዘው የህወሓት የድሮ ስራ አስፈጻሚዎች ደብረጽዮን ና ፈትለወርቅ ጋር የተገናኙ ሲሆን ኤርቪን ማሲንጋ እነዚህ አካላት አንደኛ፣ የኢትዮጵያ ህግጋት የኢትዮጵያ ብሔራዊ ምርጫ ቦርድ ህግን ጨምሮ እንዲያከብሩ ሁለተኛ ፕሪቶሪያ እናፈርሳለን የሚለው አሜሪካ እንደማትቀበለው፣ ሶስተኛ የፕሪቶሪያ ስምምነትን የሚጻረር በመሆኑ ከሻእብያ ጋር የሚደረግ ምንም አይነት ግንኙነት አሜሪካ እንደማትቀበለው፣ አራተኛ ጦርነት እከፍታለሁ ካላችሁ አሜሪካ የራሷን እርምጃ ትወስዳለች ሲሉ እንዳስጠነቅቋቸው ከውስጥ የተገኘ መረጃ ያሳያል። በመቀሌ ከተማ ማዕከላዊ ፍርድ ቤትና በከተማው ባሉት ሰባት ክፍለ ከተሞች የሚገኙት ፍርድ ቤቶች የስራ ማቆም አድማ ተጀመረ። በትግራይ ክልል የመቀሌ ከተማ ማዕከላዊ ፍርድ ቤትና በከተማው ባሉት ሰባት ክፍለ ከተሞች የሚገኙት ፍርድ ቤቶች ባለፈው ግንቦት 8 2017 ዓ.ም የመቀሌ ከተማ ማዕከላዊ ፍርድ ቤት በወጣት እንስት ዘውደ ሐፍቱ ግድያ ላይ ጥፋተኛ ያላቸውን ወንጀለኞች የሞት ፍርድ ቅጣት ብይን ባስተላለፈበት ወቅት የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር ሚስት ፍርድ ቤቱን በመረበሿ፣ እንዲሁም በምክትል ኮሚሽነሩ እና በሌሎች ታጣቂዎች ዳኞች ላይ ከባድ ተጽዕኖ እያደረባቸው በመሆኑ ለደህንነታችን ዋስትና አጥተናል፣ በስራችን ገለልተኛ እንዳንሆን ጫና እየተደረገብን ነው በማለት በዳኞቹ የስራ ማቆም አድማ ከትናንትና ግንቦት 12/2017 ዓ.ም ጀምሮ ተጀምረዋል። ይህንን አስመልክቶ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጽህፈት ቤት በሰጠው መግለጫ አርብ ግንቦት 8 ቀን 2017 ዓ.ም የመቀሌ ዞን ማዕከላዊ ፍርድ ቤት በዘውድ ሀፍቱ ግድያ ላይ ችሎት ቀርበዋል። ሆኖም ችሎቱ በኃይል እንዲቋረጥ ተደርጓል። የመቀሌ ከተማ ማዕከላዊ ፍርድ ቤት እና የሰባቱ ክፍለ ከተሞች ፍርድ ቤቶች በተፈጠረው ስጋት ምክንያት እልባት እስኪያገኝ ድረስ የዳኝነት አገልግሎትን አቋርጧል። እንዲህ አይነቱ በኃይል ፍርድ ቤቶችን የማወክ ስልታዊና በፍርድ ቤት ውስጥ የተፈጸመ አስነዋሪ ድርጊት በማንኛውም ሁኔታ ተቀባይነት የሌለው ብቻ ሳይሆን በትግራይ ክልል የፍትህ ተቋማትና የፍትህ አካላት ላይ ያነጣጠረ ጥቃት ጭምር ነው። ይህ ህግና ስርዓትን የሚያናጋ ትግራይ የትርምስና የውከት መናኸሪያ በማድረግ ጉልበተኛዋ የሚፈነጭባት ትግራይ ወደ መፈጠር የሚመራ አደገኛ ተግባር ነው። የትግራይ ክልል ጊዜው አስተዳደር ይህንን ጉዳትና በፍትህ አካላት ላይ እየደረሰ ያለውን አደጋ በዘላቂነት ለመፍታት አስፈላጊውን ሁሉ ያደርጋል። ጉንበት 8 ቀን 2017 ዓ.ም የተፈጸመውን አስነዋሪ ድርጊት ፈጻሚዎቹን አጣርቶ ለህግም ያቀርባል። የምርመራውን ውጤትና ውሳኔ በቅርበት በመከታተል ውጤቱን ለህዝብ ይፋ ያደርጋል ሲልም አስታውቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ የጉባኤ አባላቶችን ይፋ አደረገ። የኢትዮጵያ የሃይማኖት ተቋማት ጉባኤ ከተመሰረተበት ጊዜ አንስቶ ላለፉት አስራ አራት ዓመታት ሰባት የሃይማኖት ተቋማትን በአባልነት በማቀፍ ሲሰራ መቆየቱ ይታወቃል። ሆኖም ጉባኤው በቅርቡ ባደረገው የጠቅላላ ጉባኤ ስብሰባ የአባል የሃይማኖት ተቋማቱን ፍላጎት፣ ጉባኤው የደረሰበትን የእድገት ደረጃና ወቅታዊ ነባራዊ ሁኔታን በማገናዘብ የጉባኤው መተዳደሪያ ደንብ ለሶስተኛ ጊዜ በማሻሻል የአሰራርና የአደረጃጀት ማስተካከያ ማድረጉን አስታውቋል። በዚህም መሰረት አንደኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ ሁለተኛ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት፣ ሶስተኛ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ አራተኛ የኢትዮጵያ ወንጌል አማኞች የአብያተ ክርስቲያናት ካውንስል እና አምስተኛ የኢትዮጵያ የሰባተኛ ቀን አድቬንቲስት ቤተክርስቲያን የጉባኤ አባል እንዲሆኑ ማድረጉን የኢትዮጵያ የሃይማኖት ተቋማት ጉባኤ የህዝብ ግንኙነት መመሪያ አስታውቋል። ሱዳን ሲቪል የሆነ ጠቅላይ ሚኒስተር መሾሟን የአፍሪካ ህብረት አደነቀ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በሱዳን የሲቪልያን ጠቅላይ ሚኒስተር መሾሙን ያደነቁ ሲሆን በሀገሪቱ ህገ መንግስታዊ ስርዓትን ለመመለስ እንደሚያግዝም ገልጸዋል። የሱዳን ጦር መሪና የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን ትናንትና ግንቦት 12 2017 ዓ.ም የቀድሞ የዓለም አቀፍ የአእምራዊ ንብረት ዋና ዳይሬክተር የነበሩትን ዶክተር ካሚል እድሪስን በጠቅላይ ሚኒስተር መሾማቸው ይታወቃል። ካሚል ኢድሪስ አብደላ ሀምዶክ በአውሮፓውያን አቆጣጠር 2022 ከስልጣን ከለቀቁ በኋላ የተሾሙ የመጀመሪያው ጠቅላይ ሚኒስተር ሲሆኑ ከዛ በኋላ የካቢኔ ጉዳዮች ሚኒስተር እንደ ጠቅላይ ሚኒስተርነት ሲሰሩ እንደነበርም ተገልጸዋል። ማን ፈቃጃ አረጋችሁ ሲሉ የኢራኑ ሁለንተናዊ መሪ አያቶላህ ተናገሩ። የኢራኑ ሁለንተናዊ መሪ አያቶላህ አሊ ሀሚኒ ቴህራን ኒውክሌር ለማበልጸግ የማንም ፍቃድ አትጠብቅም ሲሉ ተደምጠዋል። የአሜሪካ መንግስት ተደጋጋሚ መግለጫ ስሜት የማይሰጥ ነው በሚልም አጣጥለውታል። እነሱ ኢራን መቼውንም ኢራንየም እንድታበለጽግ አንፈቅድም ይሉናል በሚል ፖለቲካው ጫናውን የገለጹት አያቶላህ አሊ ሀሚኒ በራሳችን መንገድ እንጓዛለን፣ ማንም አያደናቅፈንም ብለዋል። ኢራን ውስጥ የአሜሪካውያን ፖለቲከኞች ፍቃድ የሚጠባበቅ አንድም ሰው የለም ሲሉም ተደምጠዋል። እስላማዊት ኢራን ሪፐብሊክ የራሷ ፖሊሲና አቅጣጫ አላት፣ በዚህም ትገዛለች ብለዋል። በአሜሪካና በኢራን መካከል እየተደረገ ያለው የኒውክሌር ድርድር አደጋ ውስጥ መግባቱን የሚያሳይ ሀሳብም ሆኗል። በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ቴሄራን ዩራኒየም እንድታበለጽግ አንፈቅድላትም ማለታቸው ተከትሎ ነው አያቶላህ ቁጣቸውን ያሰሙት። የጆ ባይደን ባለቤት የባላቸውን የጤና ችግሮች ችላ በማለታቸው ሊከሰሱ ነው ተባለ። የኒውዮርክ ፖስት ከፍተኛ የዩናይትድ ስቴትስ ኦፍ አሜሪካ የፍትህ ዲፓርትመንት ባለስልጣን ዋቢ በማድረግ እንደዘገበው የቀድሞው የአሜሪካ ፕሬዚዳንት ጆ ባይደን ባለቤት በእድሜ የገፉ ሰዎችን በመበደል ሊከሰሱ ይችላሉ ብሏል። እንደ ህትመቱ ዘገባ ከሆነ ጆ ባይደን በካንሰር ሊያዙ እንደሚችሉ ከተዘገበ በኋላ ባለቤታቸው ስለ ምርመራው እንደሚያውቁ፣ ነገር ግን ለፕሬዚዳንትነት የመወዳደር ውሳኔውን እንደደገፉ የሚገልጹ ጽሁፎች ወጥተዋል። ትራምፕ ሩሲያና ዩክሬን አፋጣኝ የተኩስ አቁም ንግግር ለማድረግ መስማማታቸውን ገለጹ። ዶናልድ ትራምፕ ከፕሬዚዳንት ቪላዲሚር ፑቲን ጋር ካደረጉት የስልክ ውይይት በኋላ ሩሲያና ዩክሬን የተኩስ አቁም ስምነትን ለመጀመር ወዲያውኑ ድርድር እንደሚጀምሩ ተናግረዋል። ነገር ግን ክሬምሊን ሂደቱ ጊዜ እንደሚወስድና የአሜሪካው ፕሬዚዳንት ሞስኮ ላይ ጫና ለማሳደር ከአውሮፓ ሀገራት ጋር በመተባበር አዲስ ማዕቀብ ለመጣል ዝግጁ እንዳልሆኑ ጠቁመዋል ተብሏል። ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ እቅዱ ለዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ እንዲሁም ለአውሮፓ ህብረት፣ ፈረንሳይ፣ ጣሊያን፣ ጀርመን እና ፊንላንድ መሪዎች በቡድን ማጋራታቸውን ገልጸዋል። ሩሲያና ዩክሬን ወዲያውኑ የተኩስ አቁምና ከሁሉም በላይ ደግሞ በጦርነት ማብቂያ ላይ ድርድር ይጀምራሉ ሲሉም ትራምፕ ተናግረዋል። ፑቲን ባለፈው ሳምንት ሁለቱ ወገኖች በቱርክ ከመጋቢት ወር ወዲህ ለመጀመሪያ ጊዜ የፊት ለፊት ውይይቶችን ካደረጉ በኋላ በሞስኮና በኪዮቭ መካከል የተካሄደው ቀጥተኛ ውይይት እንደገና እንዲጀመር ድጋፍ ለሰጡት ለትራምፕ ምስጋና ማቅረባቸው ተሰምተዋል። ፑቲን በሶቺ የጥቁር ባህር ሪዞርት አቅራቢያ ለጋዜጠኞች በሰጡት መግለጫም ሩሲያ ሀሳብ እንደምታቀርብ ከአሜሪካው ፕሬዝዳንት ጋር ተስማምተናል እና ከዩክሬን በጋራ ለመስራት ዝግጁ መሆኗን ለወደፊትም የሰላም ፊርማ መሰረት የሆነ ስምምነት ላይ ደርሳለች ብለዋል። ነገር ግን የአውሮፓ መሪዎች ትራምፕ ከፑቲን ጋር ስላደረጉት የስልክ ውይይት አጭር መግለጫ ከሰጧቸውም በኋላም ቢሆን በሩሲያ ላይ ማዕቀብ በመጣል ጫና መፍጠር መቀጠል እንዳለባቸው ወስነዋል ሲሉ የጀርመን ቻንስለር ፍሬንድሪክ መርዝ ኤክስ ገጻቸው ላይ ባጋሩት መልእክት ተናግረዋል። ትራምፕ ግን የአውሮፓ ሀገራት መሪዎችን እርምጃ ለመከተል ዝግጁ አልሆኑም ተብሏል። እንደ ዛቱት ሞስኮ ወደ የሰላም ስምነት እንድትመጣ ለምን አዲስ ማዕቀብ አልጣሉም ተብለው የተጠየቁት ትራምፕ ለጋዜጠኞች ሲናገሩ እኔ አንድ ነገር ለመስራት እድሉ አለ ብዬ አስባለሁ። ስለዚህ ማዕቀብ መጣል ጉዳይን የበለጠ ሊያባብሰው ይችላል። ነገር ግን ይህ የሚሆንበትም ጊዜ ሊኖር ይችላል ሲሉ ተደምጧል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሮብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች ዘገባዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።